ኢትዮጵያ ባለፈው ዓመት ለውጭ ገበያ ካቀረበችው የቡና ምርት 2.6 ቢሊዮን ዶላር ገቢ ማግኘት ችላለች። ሀገሪቱ በቀጣይ ጊዜያትም ከዘርፉ የምታገኘውን ገቢ ለማሳደግ አርሶ አደሮች ምርታማነታቸው በምርምር የተረጋገጡ የቡና ዝርያዎችን እያለሙ ነው። ከዚሁ ጋር በተያያዘ የጅማ ዞን አርሶ አደሮችም በትሹ ካልቸር የተባዙ የቡና ዝርያዎችን በማልማት ምርታማነታቸውን እያሳደጉ ይገኛል። በባህላዊ ነበረ ድሮ፣ በፊትም ከዛሬ አስር ዓመት በፊትም ደግሞ ሜትር ከአርባ ከስድሳ ተክልን አይተናል። ይህን ያህል ነው። ይሄኛው በሁለት ሁለት ሜትር ደግሞ ተክለን የተሻለ ምርትን የተሻለ ውጤት እያገኘን ነው። ባለፈው በአንድ ሄክታር 12 ኩንታል ነው የምናገኘው። በአሁኑ ደግሞ ከ24 ከአራት ኩንታል በላይ ነው በአሁን ጨላ የምናገኘው። ከአሁን ቀደም ስንሰራ የነበረው በዛ በባህላዊ ነበረ። ያ ስንሰራ አብዛኛው በገጃ ነበረ፣ ብዙ ምርት አይሰጥም። ሲሰጥም ደግሞ በኮሌራ በሽታ ነው የምራገፈው። አሁን ግን ቴክኖሎጂ በአቀፌ ባለሙያዎች እየመጡ እየነገሩን የመከሩን በዛ በተነገረን መሰረት እየሰራን አሁን ጥሩ መስመር የያዘ መስልን። አርሶ አደሮቹ ከዚህን ቀደም ከነባሪ ቡና ዛፎች ላይ የሚሰበስቧቸውን የቡና ምርት ልፋታቸውን በማይመጥ ዋጋ ለአካባቢ ነጋዴዎች ሲሸጡ ነበር። ነገር ግን አሁን ላይ ከተሻሻሉ የቡና ዝርያዎች የሚያገኙትን ምርት በማህበርና በተናጠል ለውጭ ገበያ ለማቅረብ በዝግጅት ላይ ናቸው። እኔ ፍቃድ አውጥቼ ነው ያለሁት ስፔሻላይቲ አሁን እያደረግኩ ነው ጀምሬ ያለው አድርጌ ለማዕከላዊ ገበያ ያቀርባለሁ ብዬ የተጣጣርኩ ነው። ገበሬው ልፋቱን እንዲያገኝ የበለጠ ምርታማ እንዲሆን ሞራል የሚሰጥ ነው። ከአሁን ቀደም ያው ሰው በሰራው ልክ ተጠቅመዋል ማለት አይቻልም። አሁን ግን በማህበርም የተዋቀረ አቅሙ ካለ ደግሞ ለብቻም እንትም ማለት ስለሚችል ይሄ በጣም ጥሩ እድል ነው። አሁን ህብረተሰቡን እያነሳሳ ያለውና ለዚህ ስራ እያነሳሳ ያለው ሰውም መስራት የፈለገበት ሁኔታ ለዚሁ ነው። የጅማ ግብርና ምርምር ማዕከል ዋና ዳይሬክተር አቶ ለሚ ቤክሲሳ ሀገሪቱ ከቡና ምርት ማግኘት የሚገባትን ጥቅም ሳታገኝ መቆየቷን ጠቁመዋል። ይህን ችግር ለመቅረፍም የምርምር ማዕከሉ የተለያዩ የቡና ዝርያዎችን ቡና አብቃይ በሆኑ አካባቢዎች ተደራሽ እያደረገ መሆኑን ጠቅሰው የጅማ ዞን አርሶ አደሮች እያለሟቸው ያሉ የቡና ዝርያዎች የላቀ ምርት ከመስጠት በተጨማሪ በሽታን የሚከላከሉ ናቸው ይላሉ። እነዚህ የዲቃለ ቡናዎች ከሀያ ኩንታል በሄክታር በላይ የቡና የተቀሸረ ቡና መስጠት የሚችሉ ናቸው። ጣዕማቸው የተሻለ ነው። የተሻለ በሽታ መቋቋም የሚችሉ ናቸው። ከሁሉ በላይ እንግዲህ የሀገራችን ትልቁ ችግር ያረጀ ቡና ብዛት ነው። ያረጀ ቡና ብዛት ደግሞ መቀየር የምንችለው አንድም በመጎንደል ነው፣ በሌላ ደግሞ መጎንደል የማይችሉ አንዳንድ የቡና አይነቶች ደግሞ አዳዲስ ቡናዎችን በመተካት ነው። የጅማ ግብርና ምርምር ማዕከል በሀገር አቀፍ ደረጃ በቡና ላይ የሚደረጉ ምርምሮችን በበላይነት እንደሚመራ የጠቀሱት ዳይሬክተሩ እስካሁን ድረስም ከ50 በላይ የሚሆኑ የቡና ዝርያዎችን ቡና አብቃይ በሆኑ አካባቢዎች ተደራሽ ማድረጉን ተናግሯል። በመረጣ ከተገኙ የቡና ዝርያዎች በተሻለ መልኩ የተሻለ ምርት ያለው በሽታን የሚቋቋም የተሻለ ጥራት ያለው ቡና ነው። እነዚህ የዲቃላ ቡናዎች በተለያዩ ዘዴዎች ነው የሚባዙት። አንዱ በትሹ ካልቸር በምንለው አሰራር ዘዴ ነው። እነዚህ የዲቃላ ቡናዎች እንግዲህ በአሁኑ ጊዜ በተለይም ደግሞ ፖቴንሻል የምንላቸው ወረዳዎች ላይ ጅማ ዞን ውስጥ ካሉት፣ ኢሉባቦር ውስጥ ካሉት፣ ከፋ ዞን ውስጥ ካሉት የተወሰኑ ወረዳዎችን በመምረጥ እነዚህ የቡና ዝርያዎች በቲሹ ካልቸር የተባዙ እንዲሁም ደግሞ በቁርጥራጭ የተባዙ የዲቃላ ቡናዎችን በማሰራጨት የአርሶ አደር ቡና ምርትና ምርታማነት እንዲጨምር የጎላ አስተዋጽኦ እያበረከተ ይገኛል። በጅማ ዞን ከ600 ሺህ ሄክታር በላይ መሬት በቡና የተሸፈነ ሲሆን 516 አርሶ አደሮች ምርታቸውን በቀጥታ ለውጭ ገበያ ለማቅረብ ፍቃድ መውሰዳቸውን ከዞኑ ግብርና ጽሕፈት ቤት ያገኘነው መረጃ ያመለክታል።